አሰልጣኛ ታክልት ያመሰግናለሁ። የአዋሳ የመጨረሻ ጨዋታችሁ ነበር፣ ባዶ ለባዶ ተጠናቋ። እንዴት አገኘው ጨዋታው? አይ ጨዋታው በጣም አሪፍ ነበር፣ ከፀሐይና ካለው ኮንዲሽኑ በጣም በሁለታችን የነበረ ለመሸነፍ ያረግነው ጥረት በጣም ጥሩ ጨዋታ ነበር። ካለፉት ተደጋጋሚ ስህተቶች ግብ ታስቆጥሩና ሽንፈት አስተናግዳችሁ ትወጣላችሁ? በዛሬው ምን የተለየ ነገር ነበር? ዛሬ በተለየ ነገር የለውም፣ ግን እንዳልከው ትንሽ ታክቲካል ዲሲፕሊኑ ትሬኒንግ ሰርተን ነበርና እሱን ለመተግበር ጥረት አድርገዋል። እንዳልከው ግን ዛሬ ጎል ለመግባትም እድል አጋጥመን ነበር። አሁን ባለቀ ሰዓት መቼም አሪፍ ነው። ጨዋታዎች የተገባደዱ ነው፣ ጥቂት ጨዋታ ነው የሚቀረው፣ ስድስት ጨዋታዎች። ቀጣይ አዳማ ነው የምትጫወቱት። ስድስቱን ጨዋታዎች የተገኙ እድሎችን ተጫዋቾች አልተጠቀሙም። ወራጅ ላይ ላለ ቡድን አሁንም ተስፋ አለን ብለ ታስባለ? እንደዚህ አይነት ኳሶች እየበከሉ አይ ትንሽ እድል እንኳን ጠበብ ይላል ግን ባለው በካልኩሌሽኑ ስድስት ጨዋታ ስለሚቀር ያም ያለው ጥሩ ተፈካካሪ ሆነንም ጥሩ ደረጃ ለመጨረስም ስለሚለን በቃ ያለውን ጨዋታ ቀሪውን ጨዋታ ለማሸነፍ እያሰብን እንጫወታለን። እኔ አመሰግናለሁ። ዘሪሁን የሀዋሳ የመጨረሻ ጨዋታችሁ ነበረ፣ ዜሮ ለዜሮ አጠናቃችኋል። ከወልዋሎ ጋር እንዴት ነበር ጨዋታ? ጨዋታው ጥሩ ነው፣ መጥፎ ነገር የለም። ያ ሙሉ ለሙሉ የኛ ቲም ማድረግ ያለበትን ስላላረገ፣ ያው ኩለኩሎ ካላደረግ፣ ኩለኩሎም ልትሸነፍን ትችላለን። ያው ሙሉ ለሙሉ ማስበው ምንድ ነው ሙሉ ቲማችን ዛሬ ጥሩ አልነበረ። በትክክል ማድረግ ያለበትን ለመስራት ያለባቸውን አላደረጉ። ያው ኩለኩሎ ዜሮ ለዜሮ ወጥተናል። የመጨረሻው ሳጥን ላይ በተለይ ከረፍት በኋላ የተገኙ እድሎችን አልተጠቀሙም። በተደጋጋሚ እየባከኑ ነው። ስለዚህ የምትለው ነገር ነው። ያው አንደኛ አለመረጋጋት ነው፣ ትልቁ ዋናው ነገር አለመረጋጋት ነው። ሁለተኛ ከጉጉት ለማሸነፍ ካላቸው ጉጉት ነው። ያን እነዚህ ነገሮች ተወልደው ነው። ጨዋታው ጥሩ ያለ ነገርና ብዙ ኳሶች ሚስ አድርገና መሳት የማይገባቸው ጎሎች ነው ይሳት ነው። እነዚህ ነገሮች እንግዲህ ለቀጣዩ ተስተካክለን አላማ ላይ እንመጣለን ብያለሁ። ግን ጀኔራሊ ሙሉ ለሙሉ ቲማችን ጥሩ አልነበረ። ስድስት ቀሪ ጨዋታ ነው የሚቀረው። በቁጥራዊ መረጃ ደግሞ ከወራጅነት ብዙ አራቃችሁ ስለወራጅነት ምን ታስባላችሁ? ያ አያሳስበም። ገና ስድስት ጨዋታ አለ። ስድስት ጨዋታ ላይ ከተጠነከርክ ና ጥሩ ነገር ከሰራ ከእግዚአብሔር ጋር ወደ ጥሩ ቦታ ትሄዳለ ብዬ አስባለሁ። እና ያ አደለም። የተጫዋቾች ፐርፎርማንስ መቼልታ በጣም ጥሩ ነበር። አሁን ጭንቀትም አንዳንድ ነገሮችም ኖሮ ይመስለኛል ጨዋታውን ጥሩ አላደረገቱ። ማሸነፍ የምንችለው ጨዋታ ነበር። ብዙ ኳሶች አግኝተናል፣ ግን የፉትቦል ነው። ምንም ማድረግ አልችልም። አንዴ ጥሩ ልትሆን ትችላለ፣ ጥሩም ሳትሆን ልታሸነፍ ትችላለ ና ያገኘናቸውን ኳሶች አለመጠቀማችን ዋጋ አስከፍሎናል እንግዲህ ከቀሪ ስድስት ጨዋታዎች አሉ። እሱ ላይ ጠንከራ ሰርተን ከግዛ ጋር ጥሩ ነገር እናመጣለን ብዬ አስባለሁ። እኔም አመሰግናለሁ።